ናም አሁን በኋላ ብሩክና ሀይሚ ከታረቁ ልጃችንን በዝም ብሎ አልሰጥም። በሽማግሌ ነው የምንሰጠው። የስንት ሰው አደራ ነው የበለው። አይዲያ ስትሰጪው ቀስ ብሎ ተረጋግቶ ኦዲየንስ ጋ እንዳይጣላ ምናምን አድርገሽ ነው መስጠት። ዋንዴ እየሺ እንደዚህ እንደዚያ አፉን ሲከፍት በዛ ልክ ይታያል ቅንጭላት ስለዚህ አሁን ያየሁት የእናንተ የሰላ ሰላሞቹን ቅንጭላት ነው ይሄ ሁሉ መስዬ በእነሱ ምክር እኮ ነው አንዱ አመት ታዛ አሁን የሚለው ስትመክሩት በደንብ ምከሩት ማነች ማናት? ፖስት ላይክ ማድረገ እንጂ ማናት? ማሲ ማናት? እኔ አላቃትም። አይ ማሲ አይ ትራንስፖርት አድርጋለች ማለ። ማናት? ቆይ ምይይ ነው ግርል ፍሬንድ ነው የሚለው። እኔ ምን አውቃለሁ? የማን ግርል ፍሬንድ ናት? ምንድን ነው ቆይ ኮሜንት አልተነበበኝም። እሷ ስታይ የሆነ ምን ሻር ያረክቱ ነው ሪፖርት እያረግሽ ነው ዋንዴ፣ ምን እያረግሽ ነው እንትንን። ይህቺ እኮ ገብ ገብ ገባች እኮ። መሲ የምትባል ሴት ናት ላላ

ነይ ግቢ አልኩሽ እኮ። ምን ግን ቁጭ ብለሽ ሪፖርት ልታደርጊ አይደለም? ወይወይመስዬ ልጅቱም እንድና ብለሽ አልነግረኛል። ግን ከምር ይደብራል እባክሽ። አንቺ ሙስሊም ነበርሽ፣ ሙስሊም ሆነሽ ሴት ላይ እንደ አረግሽው ሙስሊምነትሽ ንክደሽ ነው። አይሰማም ብዙም ታይ ታይ ታይ ሙንዬ አንቺ ባለጌ ታይ ታይ ማነሽ? ነው ይሄ ልመልስላት ነው። ቆይ ዋንዴ እኔ መልሱን ታይው ቆይማ ታይው እማናቴ አሁን ምን ጠየቅሽ? ጥያቄ ለምን መጣሽ? ኤርፖርት ተረግ ነው ወይ ነው

ካልቻሉ ዝም ይበሉ። አሁን እድሉን ሰጥቻታለሁ። ስርዓት ያላት ልጅ ናት። ሌሎቹም ይወት አረግኳቸው። ከ፣ እሺ የኔ ቆንጆ እኔ ላውራሽ። ደስ እንዳላችሁ የፈለጋችሁትን ጥያቄ ጠይቁኝ። እሺ፣ አንቺ አሁን እዚህ የመጣሽው የብሩኬ ደጋፊ የሆነች ነው ወይ የሀይሚ ደጋፊ የሆነች ነው ወይስ የሁለቱ ደጋፊ የሆነች ነው? እኔ ማንም ጥላቻ የለብኝም። የእውነቱን ነገር ወዳለሁ። የሰውን በሰውነቱ ብቻ እወዳለሁ። እኔ ቤት ገብትሽ፣ አንድ ሰውን በሰውነቱ ትወጃለሽ ግን በሁሉ ሁለቱን ሁለቱን ነው አሁን እኛ የምናውረው ስለሁለቱ ጉዳይ ነው። እኔ አሁን እናንተ ደግሞ ስለሁለቱም ሳይሆን ዳይመን እኔ ጠፊናት በቀድመትም ገብታ እሱን እየተቸች ነው የሰማሃል። አይደለም፣ አይደለም ለእናንተ ልጆች ነው እንጂ ሪፖርት ወይንም ደግሞ እንትን ላደርግ። አዳምጪኝ ቆንጆ፣ አዳምጪኝ። እሺ፣ አዳምጪኝ፣ አዳምጪኝ። አንቺ ሴት ነሽ። እሺ እኔ ብሩኬንም ሀይሚንም በጣም ነው የምወዳቸው። እንደ ሴትነቴ ደግሞ እንደ ሴትነቴ ሀይሚ ማለት ለብሩኬ ብዙ ዋጋ የከፈለች ልጅ ናት። ዋጋ ስለከፈለች ደግሞ እንዲለያዩ አንፈልግም። እኔ ሀዩን እንግዲህ ብዙ ተከታትዬ ተከታትዬ ነው የገባሁት። እንደዚህ አይነት ነገር ውስጥ ራሱ ገብቼ አላውቅም ነበር። ሀዩም የሁለቱን ፍቅር ነበር የምትፈልገው። ሼር ታደርጋለች የእነሱን። በቃ መን ብዬ በሙዚቃ እንደሷ የሚወዳቸው እና የሚንከባከባቸው ሰው ያለ አልነበረም። እኔ እንደተከታተልኩት ማለት ነው። ግን ማለት ነው አንቺ ወንዱን ወክለሽ አይደለም መናገር ያለብሽ። እኔ ሁለቱንም ነበር ወክዬ ስናገር የነበረው። ከብዙ ሰዎች ጋር ተጣልቻለሁ።

አንቺም ከጠፋሽ አጠፋሽ ነበር። አይ በተናገረኝ ሰው መሰጠኝ እኔ እሱን ብደግፍ እሷን ወይንም ስሳደብ ወይንም ደግሞ እሷን ሳንቋሽሽ ብታዩ ነበር።

እኮ ጠይቅ ሳይሆን እኔ ሀይሚን አልተሳድብሽም፣ አልሽ ነጥብ ላይ ልገባልሽ ነው መሀል ላይ ማለት ነው። ያ ሁሉ ሪከርድ ያ ሁሉ እኔ አለኝ ቤት የሸር አርግልሽ ያለው አሁን ነገሩ ሁሉ ሸር አርገዋለሁ እንደ አዲስ ሀገር የጠገበው ነው። ያ ሁሉ ግሩፕ ከፍተሽ እንደዛ ስታውጣ ጥረት ማን ነው እኔ ነኝ። ላቁምሽ ስሚ፣ ስሚ ድኛ ጠፊ ነኝ ስለዛ ሪከርድ አሁንም ደግሜ ነግረዋለሁ። ምንም የሚያሳፍር ነገር የለኝም። ለምን በይ እዚያ ጋር የተናገርኩት ሰለማንዶ ገብቶሻ ሙሽ ሰለም ሙሽ የተነሳ ነው ገባሽ?

ሪከርድ ማለት ነው። እንኳን አንቺ እኔ ራሴ ለጥፊዋል ቤቴ ማለት ነው። ምክንያቱም እኔ የተናገርኩበት ፓርት በጣም ደስ የሚል ነው። ምክንያቱም እንደ ታውቂያለሽ ምንም ቢሆን በእናት እናት ያላችሁ ማለት ነው፣ እኛ እናት ለሌለን ሰዎች ትምህርት ነው ብታውቁት ኖሮ ማለት ነው። በዚህ የተነሳ ነው እኔ ሪከርድ ያደረኩት። ዛሬም ነግም ደግሞ እኔ መቼም ቤቴን ከፍቼ የምናገረው ነገር ነው ይሄ። የማፍርበት ዋንዴ ማለት ነው፣ ዋንዴ ማለት ነው። ሀይም በውስጥ ስንት ሰው እንዳወራኝ ታውቂያለሽ? አትዘግዝቁ ብላ፣ አትዘግዝቁ ብላ ወይ መስዬ አንድ እንዲሚተል አትዘግዝቁ ብላ፣ ስንት ሰው እንዳወራኝ ታውቂያለሽ? እኔን የምትወዲ ከሆነ ይሄ የብሩኬን እናቱን ሳይቀር እሱም እንዲዘቀዝቁ አልፈልግም ብላ ስንት ሰው ነው ያወራችሁ? ይሄ ላንቺ አልተሰእንኳን ሀይሚ እየቀርኩ አይደለም። ማንም ሰው እሙሽ እንድትዘቀዘቅ አይፈልግም። ይህን እንዴት አሰብሽው አንቺ? ተወደዋለይ እና ይስማማታል ብለሽ እንዴት አሰብሽው?

ምን እንዳፈጠቀልሽ ኒ የዛሬ ካርድ ላይ ሰላም በኦዲየንስሽ ስለም ስለምትተማመን ግን ሙሼ ስትረገጥ አቁሙ ማለት ትችላለች። ምክንያቱም ሰላም ይሰማል እንዳለች እኮ እኔንና የኔን ቤተሰብ ይሆናል። ሙሼ አሽና አንተ ደሞ ማንሽ አንቺ ቆይ ቆይ፣ አንዴ የኔ ቆንጆ ታዳምጪ ሃይሚማ። እኔን ስደቡኝ፣ የኔን ቤተሰብ ሰብ ስደቡ፣ የሌላ ሰው ቤተሰብ ግን አትስደቡኝ ያለችው፣ ከዚህ በለጠ ምን ትበል ሃይሚማ? ቁጥብና ሥነ ሥርዓት ያላት ልጅ ናት። ቁም ነገር እንዴ! አይኔም ደግሞ በዛን ሰዓት ብዙ ሰው ሙሽን እየዘቀዘቁ ስለነበር ይህን ያልኩት ነው። የዘቀዘቀ ሰው ውዴ፣ የዘቀዘቀ ሰው ባለ አንዴ። አውሬኝ አውሬኝ አውሬኝ አውሬኝ። እስኪ አንዴ ላውራ። አንቺ ከእናቷ በልጣለች። ሙሽዬ ከእናቷ በልጣለች። መልሽ እስኪ እዚህ ጋር። እኔ ደግሞ እዚህ ጋር ልመልስልሻ ሁልጊዜም በእናቱ የምትመጡት

ተከራክራለች። አይሚ አልተከራከረችም እንዳት

ሀገራችን ለምን ታያለሽ? አይሚ ተናግራለች። አይሚ ምን አጠፋች? ለምን እንደዚህ ለምን ሲ እንዲገላችሁት ነው ልጁ መጠራት ማለት መሲ ነገር በተፈጠረ ሰዓት እናንተ በደካማ ጎኖ ነው የምትገቡትን፣ ያስረግጭ ነው ምንዳችን ደካማ ጎናችን ነች አንቺ እንደ አንቺ አንቺ አንቺ መሲ ረፍስኪ አንቺ ቡችላ የምትባይ አንቺ ምንም አይመጣም። ልንገርሽ ማለት ነው እናቷ የሃይምናት ና አንድ ናቸው። ከእሷ አትበልጥም። ከዛ ቆይና ላስጨርሳቸው ብዬ ነው። እርግቧ ነጥብ ያይባት እንጂ አንቺ ቆይቆይ የሙሽዬ ስም ያነሳት ማለት ነው አንዴ አንዴ እኔ ቆንጆ አንዴ ዝም በሉ እኛ አሁን እዚህ ጋር እያወራን ያለ ነው እኛ እናት በእኛ አፍ ራሱ አትጠራም እናት ክብር ናት ለኛ እኛ እዚህ ጋር እያወራን ያለነው ስለ ብሩኬና ስለ ሃይሚ ስላልሽ እዚህ ጋር እውነቴን ነው የምልሽ። እሙሽዬን ሺህ ሚሊዮን የአሁን ኦዲየንስ ይወዳታል። አንቺ እውነቴን ነው የምልሽ፣ ከእኛ በላይ ለእነሱ ታስብላቸዋለች። እናንተ እንደዚህ በምትናገሩት ንግግር ነው ልጆቹ ጥፋት ምን አይሚ ሙሽዬ ስትሰደብ ወት አልተናገረችም። አይሚ እንኳን ሳትሰደብ እንኳን ቤተሰብ ሴት እኔ ምራት መጀመሪያ ማለት ነው። ተራ ማውራት አትችሉም። ሁላችሁም ባንድ አፍ እያወራችሁ እንዴት ትደማመጣላችሁ? አውሩ። አውሩ አንድ ሰው አንድ ሰው አያል እያወራችሁ ያለው ነገር አንድ ሰው ነው። እያወራችሁ ያለው አንድ ሰው ብቻ አውሩ። ሁላችሁ በየራሳችሁ አወራችሁ

ሰውን በማታስቂኝ ነገር ማለት ነው። ዝም ብለሽ ናት ማለት ነው። እኔ አንቺ እዚህ ዛሬ

ሁሉንም ለምን አስወጣሻቸው? አዩ የት ነሽ ዋንዴ ታወራለች ብዬ ነው። አቶ ዋንዴ ታወራለች ብዬ እነሱን አወጣኋቸው። ዋንዴ ብቻ አስገቢልኝ፣ አስገቢልኝ። አልገባም አለች። ወይኔ ጊዜ መሲናት ያለችበት መሲናት ያለችበ ዋንዴ እኔ ግቢ አይጦ ይባል ታናግራት ስትል ፎርጥጣ ጠፋች። ማን ጦይ በአታ ነይ አጂ ማናት ስለ ሥራ ትችላለች። አንቺን አንዴ ለምን እባክሽ፣ ሌላ ሰው ነው። ነይ ግቢዋ እንደ ነይ ግቢና ወሬ ለምን አዎ፣ እራሷን አቅላ ወጣችሁ። ጦይ ነው እራሷን አቅላ ወጣችሁ። አንቺን ልታናግሪያት ስትይ ነይ ግቢ። መሰረት እኔ እንድታወሩ ፈልጌ ነው። እኔን ታሳፍሪያለሽ። አትበሉ በእናታችሁ። እኔ አልወድማ ስድብ እየተደማመጥን እኮ ብናወራ እሷን እናሳምናታለን። ስተተኛ ስህተተኛ ከሆነች ይቅርታ ትልናለች። እንትና ጦይባ ሚስጥሩን ስለምታቅ ቶሎ ፎርድ ጠወጣች። አንቺ ዋንዴ የምትባለው ያቺ የብሩኬን ፎቶ ሚስት ዋንዴ፣ በእግዚአብሔር፣ ቆይ ዋንዴ ትምጣና ታውራ። በስራት እናውራ። እሷን ማቃት አለው እኮ እኔ ሁሌ ኮሜንት እንደጻፍኩላት ነው። ሄደች እንዴ?